አሁን ሌላ ደግሞ ወሬ አለኝ። ዝም ብላችሁ አዳምጡ እናንተ፣ እኔ ሳውራላችሁ አዳምጡ ጋይስ። አስጌ ዴንዴሾ ማለት ነው። ባለፈው ዕለት የሆነ እየሰጠው ምናምን ነበረ፣ ጋይስ፣ አስተያየት ነበረ በሴቱን ዙሪያ። እስካሁን እዚህ ቤት ውስጥ ያላችሁ ሰዎች እኔ አስጌ ባይዘዊ ፍሬንዴ ነው ምታቃላችሁ። በጣም ቤስት ፍሬንዴ ነው ማርያምን እና ቆይ ሴቶች፣ እዚህ ቤት እስኪ ሴቶች ትበዛላችሁ ወንዶች ትበዛላችሁ? አንዳንድ ቁጥር ጻፉልኝ። እርግጠኛ ነኝ እኔ ቤት ወንድ አይበዛም፣ ሴት ነው የሚኖረው። እንደውም ዛሬ ምናልባት ሊመጡ ይችላሉ፣ ይሄን ሲከፈትባቸው ገረቴ ሲከፈትባቸው። እስኪ ኮመንት ቶሎ አንድ ስለዚህ ሴቶች ትበዛላችሁ፣ የቤት ማለት ነው። ሁለት አንድ ሰው ብቻ ነው ሁለት ያለው ፌስቡክ። ያ የቅርታ ብዙ ጊዜ በፌክ አካውንት ስለ ኬኳ ክፉ ኮመንት ስለሰጠውሽ እባክሽ ይቅርታ አድርጊልኝ።

ማሬ የባክሽ አስደጋግሚ፣ የኔ ፍቅር ወይስ እየቆየ ነው እናንተ ጋር የሚመጣው? አላ አላ ብሎክ ፈልጋ ነው ማለት ነው። የኔ ውዳሁን ብሎክ ላደረግሽ ነው። አትበበቅ አድም ውጭ ከዚህ ባይ ባይ ባይ፣ በቃ የኔ ፍቅር አሁን ተለያየን። አሁን ነው እንደዚህ ስትሆኑ ነው የሚደ ከስ። ግን የሰውን ባህሪ አታውቁም ማለት ነው እንዴ እናንተ። ግን እኔ ኮመንት የሚደጋገም ሰው አልወድም። ብራም ነው የሚደብረኝ ማሬ። ምን አድናቆትም ስድብም ሲደጋገም አልወድም። ባህሬ ነው እንግዲህ፣ ባህሬ ምንም ማድረግ አልችልም። ይቅርታ አድርጉልኝ። አረኳት ብሎክ ማሬ። እሺ ጣና በትል የት ነሽ እዚህ ነሽ። እናጋንሽ ስትራት እንጂ ተራክ ይቅርታ፣ ታላቅነት ነው ይቅርታ አደረኩላት። ግን እንደጋገመችው አውቃ ነው መቶ ጊዜ ስትደግም ስታዝገኝ ተቦለቀች። እሺ። በነገራችን ላይ ጋይስ ብዙ ጊዜ አሁን ማለት አሁን ብዙ ጊዜ ወንዶች ስትሰማቸው አዳም ድንቁም ነገር ላወራላት ነው ወንዶች ስትሰማቸው ብዙ ጊዜ የዚህ ዘመን ሴት ፍቅር አይገባትም። የዚህ ዘመን ሴት ድሩዬ ናት። የዚህ ዘመን ሴት ብዙ አይነት ግምት ነው ለእኛ ለሴቶች። እና የዚህ ዘመን ሴት እንደዚህ ናት፣ የዚህ ዘመን ሴት እንደዚህ ናት፣ የዚህ ዘመን ሴት ብዙ አይነት አስተያየት ይሰጠናል ለእኛ ለሴቶች ማለት ነው። በነገራችን ላይ ወንዶች አንድ ነገር ልንገራችሁ፣ ልክ ናችሁ የምትሉት ሁሉ ትክክል ነው። ነገር ግን እናንተ በህይወታችሁ የምታስገቧቸው ሴቶች መጀመሪያ ኬት ነው የምታገኟቸው? ለምሳሌ መጠጥ ቤት ያገኛትን ሴት ጥሩ ነገር ይኖራታል ብለህ እንዳታስብ። ብዙዎቻችሁ ሴቶችን በመጥፎ እየነቀፋችሁና ሴት ልጅ ለፍቅር ለህይወት፣ ለትዳር ታማኝ አይደለችም እያላችሁ ስም የምትሰጡን ያለ ስማችን ያለ ቦታችን የምታንቋሽሹት እናንተ የምትገኙት ቦታ ላይ ያችን ሴት ወደ ህይወታችሁ ታስገባላችሁ። ጫት ቤት ሊሆን ይችላል መንገድ ላይ ትሰታት ሊፍት ሰታት ሊሆን ይችላል፣ ክለብ ውስጥ ሊሆን ይችላል። የምታገኛት ቦታ ይወስኗል በህይወትክ። በእንደዚህ አይነት ቦታ ያመጣት ሴት መጨረሻዋ አያምር። እውነቱን ስነግረ ንጹህ ሴት ጨዋ ሴት ስነስርዓት ያላት ሴት ስነ ምግባር ያላት ሴት የት ነው የምታገኛት? ቤቷ ኦር ደግሞ ቤተክርስቲያን የምታገኛት አንተ ግን እልል የሚሉትን በየመንደሩ በየክለቡ በየምኑ ያሉትን ሴቶች ወደ ህይወት ታመጣና የዚህ ዘመን ሴቶች ትላለህ። ከእንደዚህ አይነት ቦታ ያመጣሃት ሴት፣ ከእንደዚህ አይነት ቦታ ያስገባሃት ሴት በታሪክ በአንተ ህይወት መጥፎ ነገር አታደርግም። ምናልባት አንተ መጥፎ ልታረጋት ትችላለህ እንጂ ብዙዎቹ ወንዶች የምሬ ነው ምላችሁ ብዙዎቹ ወንዶች የሚገርመኝ ነገር በነገራችን ላይ ወንድ ልጅ ሴት ልጅ የማኖር ሴት ልጅ የማንቀባረር ሴት ልጅ የማልበስ የማጠጣት የተለያየ ነገር የማድረግ ግዴታ አለበት። ይሄ ላይክ ምናምን ምናምን ሲሆን ግዴታው ነው በመጀመሪያ ደረጃ ግዴታ ይሄ ነገር ግዴታ እንዳለብህ ሳታቅ ሴት ልጅ ወደ ህይወት ማስገባት የለብህም። ወደ ህይወት ስታስገባ ደግሞ ይሄን ነገሮች በሙሉ የምታሟላ ወንድ ስትሆን ያመጣሃት ሴት ከየት ነው ከየት ነው? ጫቤ ቁጩ ላይ ጠበስካት የፍቅር አጋር ያደረካት የትዳር አጋር ያደረካት ክለብ ላይ አግምታ የትዳር አጋር ያደረካት ሴት ያንተ ህይወት ዘለቄታዊ ነገርን አታሳይህም። ጥሩም ትዳር አትማርባትም። ከዛም እነሱን ታይና እነሱን ትመለከትና ምንም የማታውቀዋ ጨዋ ሴት ለህይወት ለትዳር የምትጓጓው ወልዳ አግብታ ልጆችን ማፍራት የምትፈልገዋን ሴት ልትበድሉ ትመጣላችሁ። ከዛም ሴቶች እኮ ገንዘብ ይወዳሉ ገንዘብ ይወዳሉ የምትሉት ሴቶች የት ያሉት ናቸው? እንደዚህ አይነት ቦታ የምታገኟቸው ሴቶች ነው። ሰውነታቸው ላይ ኢንቨስት ያደረጉ ሴቶች ኦፍኮርስ ገንዘብ ፈልገው ነው። መጀመሪያውኑ አንድ ሴት ልጅ ሰውነቷ ላይ ኢንቨስት ስታደርግ ወይም ደግሞ ሰውነቷን አሰርታ አሽሞንሙና ስትመጣ ከአንተ የሆነ ነገር ፈልጋ መሆኑን ልታቅ ይገባል። እንደነዚህ አይነት ሴቶች በህይወት ሲመጡ እንደነዚህ አይነት ሴቶች አንተ ህይወት ገብተው ያለህን ነገር ሲያራቁቱ ሌሎችን ሴቶች የመተቸትና የመናገር ሞራል ሊኖራቸው አይገባም። ምክንያቱም ቀድሞውንም ጨዋ ሴት ጋር አልሄድክም፣ የሄድከው ማን ጋ ነው? የሚታይ ነገሯን አሳምራ የመጣች ሴት ጋ ነው። አለቀ። ሴት ልጅ አይነ ደመ ገንቡ ቆንጆ ሁና ልትታይ ትችላለች። ነገር ግን እኔ ሰውነቴ ላይ የሆነ ነገር ኢንቨስት ሳደርግ ትኩረት ፈልጌ ነው፣ ትኩረት ፈልጌ ነው። እውነታው ያ ነው። የሆነ ነገር ሳደርግ ከአንተ የምፈልገው ከወንድ ልጅ የምፈልገው ነገር አለ ማለት ነው። ያንን አምነህ ነው ወደ ህይወቷ የምትመጣው፣ ያንን ፈልገ ነው ወደዛ የምትመጣው። በዚህ ዘመን እውነት እንነጋገር እስኪ፣ ጋይስ እስኪ እንነጋገር ከተባለ ማለት ነው። የዚህ ዘመን ወንድ ቦርጭ ያለች ሴት የወፈርሽ ሴት ግን አንገትሽን ደፍተሽ ህይወትሽን የምትኖሪ ሴት ነው የሚመለከተው፣ ጡትሽን፣ ሆድሽን፣ ሜካፕሽን ነጭ ኮመንት። እኔ ቅናት ሊደፋሽ ነው የምትዩ፣ በእኔ ይቀናል እንጂ እኔ እኮ በሰው አልቀናም። እኔ ፍቅር ላይ የሚቀናብኝ ሴት ነኝ። ለምን ደስ ትላላችሁ? እመቤቴን፣ እኔ እኮ እመቤቴን የሚቀናብኝ ሴት ነኝ። ደምሻል እንዴ? ኧረ ተው። ኤኒዌይስ፣ እሺ፣ ደስ እንዳላችሁ ሐሳቤን አትስረቁት እና እኔ በጣም ይገርምኛል። ባለፈው ራሱ ከእናስጌ ጋር ስንከራከር ነበረ፣ በውስጥ እያወራው ማለት ነው። ሲጀምር የምትሄዱበት ቦታ የምታገኙት ቦታ የምትተዋወቋት ሴት በአንተ ህይወት ስትመጣ ገንዘብህን ልትበላ እንደሆነ ማወቅ አለብን። ጎልድ ውስኪ አውርደ ጋብዛት የተዋወካት ሴት ነገ ቤት ላይ ያለውን ጎልድ የሆነ ህይወትን አበላሽታብህ እንደምትሄድ ማወቅ አለብን። ነገ ጫት ቤት ቁጭ ብለህ ስትቅም ያገኘት ሴት ነገ ቤት ውስጥ ያለውን ነገር እንዳለ ቤት ውስጥ ያለውን ነገር በአጠቃላይ ጥፍትፍት ውድምድም አድርጋ እንደምትሄድ ማወቅ አለብህ። ቀድሞውኑ ቤት የምትቀመጥ ቀድሞውኑም ስነ ስርዓት ቀስ ብለሽ ያለው ማለት ነው ቀድሞውኑ

እኔ ነው በቃሽ የምትዩ ምን ነው የተሰራሽ ነሽ? ተወጣጥረሽ የመጣሽ ነሽ። ትኩረት አቴንሽን የፈለግሽ ነሽ። በቃሽ የምትዩ ነሽ። አይበቃኝም ማውራት ስላለብኝ በዚህ ጊዜ የሰውን ህይወት እኔ አንዳንዴ ልንገራችሁ ምን ይገርመኛል መሰራችሁ። በጣም የሚገርመኝ ነገር ልንገራችሁ። ትኩረት ፈልገው መጥተው ከዛም በድፍረት ሲናገሩ ይገርመኛል አምኖ በድፍረት ሲናገሩ የሚገርመኝ እግዚአብሔር ምስክሬ ነው እንግዲህ ይላሉ ሰምታችኋቸው ታውቃላችሁ የሀገሬ ልጆች እንግዲህ ባልሽ እኔ ሲያየኝ ነው የሚያድረው እንግዲህ ባልሽ እኔን ከፈለገኝ ይላሉ ኦኬ እሺ ማሬ እኔን ካልሆነ እሺ ባልሽ እንደዚህ እኔን ከተመኘኝ መጀመሪያ ደረጃ ስትመጡ ገላችሁ ለጨረታ ነው ሚዲያ ላይ ያቀረባችሁት ወይንም ደግሞ ክለብ ላይ ያቀረባችሁት የትኛዋም ሴቶች ማለት ነው የትኛዋም ሴት ወልደሽ ከብደሽ ደስ ላይፍን ኑረሽ ቢሆን የምትስተካከዩ ብዙ ነገሯ ስለሄደ ልትስተካከዩ። ለምሳሌ የኪም እናት በሰባ ምናምን ዓመቷ ትናንትና የተለቀቀውን ቪዲዮ አይታችሁታል ጋይስ፣ አንድ ፍሬቤች ኪምን መስላ መጣች። ኪም ካርዳሽን እራሷ መስላ መጣች። ኪምን መስላ መጣች። አያችሁ፣ አሁን እቺ ሴት የፈለገችውን በራሷ ላይ የፈለገችውን ፕላስቲክ ሰርጀሪ ብታደርግ፣ ህይወትን አጣጥማ አቆረጣጥማ ፍፉ ብላ የኖረች ሴት ናት። የልጅ ልጅ ልጅ ያየ ሴት ናት። ሀብት ዝና ምን ምንን የኖረች ሴት ናት በዚች አሁን ለምን አይልም እግዚአብሔር እድሜዋን ያስረዝሙና ያኑራተኛ ምንያት ነው እንጂ ምንለው ምክንያቱም የኖረች ሴት ናታ ትናንትና አሁን አንድ ፍሬ የሚጥቅ የልጅ መትሆና መስላ መጣች የሚያስደነግጥ ነገር ይዛብን መጣች ጋይስ እናንተም እኮ እኔ ደንግጬ እኔ ኪም ሁሉን የመሰለችኝ እመቤቴና ኪም ራሷ ናት የመሰለችኝ እሷን መሰለችኝ እንደዚህ አይነት ላይፍ ኑረህ ቢሆን ኦኬ ነገር ግን ኑሮውን ሳትኖር ትኩረት እና አቴንሽን ፈልገ ወይም ትኩረት እና አቴንሽን ፈልገሽ ህይወትሽን ድብልቅልቅ አድርገሽ መተሽ ላይክ ሌሎች ላይ በሌሎች ሴቶች ላይ ተጽዕኖ ለመፍጠር ስትሞክሩ፣ ይገርመኛል። ማንነታችሁን ትረሱታላችሁ፣ ምንነታችሁን ትረሱታላችሁ፣ የመጣችሁበትን ነገር ትዘነጉታላችሁ። ያ ያናድደኛል፣ እንደ ሴት ማለት ነው። በተቀረ ወንዶቹ ደግሞ ወጥተው የዚህ ዘመን ሴት ይላሉ። የዚህ ዘመን ሴት ለገንዘብ ለብር ለምናምን። ሲጀመር በዋልክበት ቦታ ላይ ነው ደረጃህን የምታገኘው ጨዋ ሴት ሂድ ቤተ ክርስቲያን ታገኛታለህ። ጨዋ ሴት ሂድ ቤቷ ታገኛታለህ። አንተ የምታገኛትና ወደ ቤት የምታመጣት ክለብና ጫት ቤት ያለችዋን ሴት ነው። በየመንገዱ እንትን ጠይቃ ሊፍት ሰጠህ ስልክ የተቀያየርካት ሴት ነው። በህይወት የትዳር አጋር ሀርገ የምታስገባው ነገር እኩል ንብረትን ተካፍላ ወይም ያለን ነገር ቂጥ አስገብታ ስትወጣ የዚህ ዘመን ሴት ፍቅር አይገባትን ገንዘብ ነው ትላለህ። ቀድሞኑ ፍቅር ያለበት ቤት መች ሄድክ? መች ተመለከትክ? መች ዞር ብላየ ስሜት በመራህ መንገድ ትሄድና ገደል ስገባ መጥተህ ሁሉንም ሴቶች ልትወቅሱ ትፈልጋላችሁ። ሁሉንም ሴቶች ታምነው የኖሩትን ለቤታቸው የደከሙትን ልጆቻቸውን አክብረው የኖሩትን እናቶችን ልታንቋሽሹ ትሞክራላችሁ። ሴቶች ስትባሉ ትላላችሁ፣ መጀመሪያ እራሳችሁን ተመልከቱ ወንዶች። እንዲህ ብላችሁ ከምናገራችሁ በፊት እንዲህ ብላችሁ ከመተቻቻታችሁ በፊት ከማንቋሻችሁ በፊት የት ነው ይቺ ሴት፣ የት ነው ያገኘኋት ይቺ ሴት ወደ ህይወቴ ኬታችን ያስገባኋት ብላችሁ ተመልከቱ። በተቀራ ላይክ በቃ እንደዚህ የምትፈልጉት የሚታይ ነገር ነው። እኔ በጣም ይገርመኝ ጋይስ፣ እንደው ከአንዳንድ ሰዎች ስሰማ ወንዱ ራሱ ስም ያላትን ሴት ይፈልጋል። ትዳር ኑሮት፣ ሚስት ኑሮት፣ ልጆች ኑሮት፣ ህይወት ኑሮት፣ በጣም ይገርማችሁ ነገር ብቻ ዝነኛ ትሁን ብቻ ፌመስ ትሁን ጋይስ። የሚከፈለ ሁሉ ይከፈልላታል ለዛች ሴት ወደሱ እንድትመጣ እንድትሄድ አንተ ያን ሁሉ ከፍለህ የምትሄደው ለምንድን ነው? ያን ሁሉ የምታደርገው ለምንድን ነው? የሚታይ ነገር፣ የሚያበራ የደመቀ ነገር ማድነቅ ፈልገ አይደለም? ህይወት ፈልገ አይደለም? ውጫዊ ነገር ፈልገ ነው ወደዛ ሄድከው፣ ህይወትን አስቀምጠ ማለት ነው። ሶ እንዴት ነው? በምን ሞራላችሁ ነው ሴቶች ብላችሁ ልትተቹ ነው የምትሞክሩት? በዚህ እናንተ አልኳችሁ፣ የምታገኛት ሴት እንደዚህ አይነት ቦታ የምታገኛት ሴት ለአንተ አንተን በዚህ ወይ በቀረበች ቁጥር ነገም ሌላ ወንድ ጋር እንደዛ ሄዳ ሌላም ነገር ታደርጋለች ያች ሴት ግን እኔን አትወክለኝም ያች ሴት ግን ሌላኛዋ ሴት አትወክለም ሁሉም ሴቶች አንድ አይደለንም ሁሉም ወንዶች አንድ አይደሉም አውቃለሁ ግን ወንዶች ትበዛላችሁ የዚህ ዘመን ሴት ውይ ለገንዘብ ውይ ለብር አፋችሁ ሞልታችሁ ታወራላችሁ ነገርኩ ቦርጫ አላትንና ወይ ደግሞ ዝብዝፍ ያለችን ሴት ልታስቀምጥና ፈራብሳ ተበያይዳ ተሰራርታ ተበያይዳ ተቆራርጣ የመጣችን ሴት ብታስቀምጥ አይንህም ትኩረትህም እዛች ላይ ነው። ልጅና ሚስትን አስቀምጠ ትኩረት እዛች ላይ ነው አይደለ? ከዛስ ያቺ ሴት ያለህን አጥባ አሙጥሙጣ ላፍ አድርጋ ልሳ ስትሄድ በእሷ በደል እችኛዋን ሚስትን ትበድላለህ። ከዛም ሰዎች ጣታቸውን ጠቁሞ ሲናገሯችሁ ሴቶች እንደዚህ ናቸው፣ ሴት ማለት አታፈቅርም፣ ሴት ማለት አትወድም ትላለህ። ባትወድ ባታፈቅርህ ኑሮ ቀድሞ ውሉ ቀድሞውንም የአንተን ልጆች ቀፍቅፋ እቤት ውስጥ ቁጭ አትልም። የማትወድ ሴትማ ለመውለድ ራሱ ጊዜ ፈጅባታል። ለመውለድ ራሱ ከክለብ ያመጣ ሴት ወደው ልጅ አትወልድለም። ብዙ ጊዜ ሰርግ እንኳን በሰርግ ሲጣመሩ እንኳን ካያቸዋቸው ጋይስ፣ የምታያቸው ሴቶች አሉ ወደው እኮ አያረግዙ። እነዚህ በትተብተብ ሲሉ የነበሩ ሴቶች ቶሎ እኮ አያረግዙ። ጋይስ፣ አያረግዙ። ገብርኤልን አያረግዙ። ሁለት ዓመት ምናምን ቆይተው ነው የሚያረግዙ። አያረግዙም እችኛዋስ ጥሩ ቦታ ያገኛት ሴትስ ወዲያው እንደገባች ቀብ ነው የመጀመሪያው ግንኙነታችሁለት የሰርጋችሁለት አርግዛለች፣ ይዛለች። ማዕፀኗ የሚይዝ ከሆነ ማለት ነው ይዛለች። በቃ ምንም ጥንቃቄ መድኃኒትም አታደርግም። ያቺ ግን ስማርት ናት። አደረገች አገባች አይደለ ወጠዋት ለሄዳ ሰባ ሁለት ሰዓት መድኃኒቱን ትውጣለች፣ ወይ ደግሞ መርፌዋን ወይ የሆነ እንትኗል። እዚህ ውስጥ የከተተችውን አታወጣ አታወጣም በታሪክ አታወጣም። ቢያንስ አንድ ዓመት በትዳር ልጣጣም ብላ ንቁጭ የምትለው ይሄ እጃቸው ውስጥ የሚከቱትም አያወጡትም፣ ጋይስ ገብርኤልም አያወጡ። እኔ ብዙ ሴቶች ስለማቅ እንደዚህ ምላችሁ አያወጡም። እና አንዳንዴ ስትተቹ ስትናገሩ ምክንያት አይሆኑ ያገኘሃት ሴት እቺ ሴት አንተን በህይወት የበደለች የት ነው? የት አግኝታት ነው ያንተን ህይወት ምስቅልቅልህን ያወጣችሁ? እቺ ሴት በአንተ ህይወት መታ የረበሸችክ የቱ ጋር ተገናኝታችሁ ነው ብለህ ጠይቅ። ከዛም በኋላ አይ እቺ ሴት እከሌ ያገባት ሴት በእንደዚህ አይነት ቦታ ተገናኝቶ ነው። አይ እከሌ ያገባት ሚስት ደግሞ ከእንደዚህ ከቤተሰቦቹ በእንደዚህ መታላት ነው። በሉ በቤተሰብ የመጣት ሴት እና ቤተሰብ አምጥቶ ይዳርል። ሚስትህና ስትንዘላዘል በየክለቡ በየጫት ቤቱ በየምናምኑ ያገኛት ሴት ማለት ነው። ስትጣሉ እንኳን በቤተሰብ ያመጣት ሴት አትወጣም ከቤትክ አትወጣም አትወጣም ትፈራለች። ቤተሰቦቿ ቤት መሄድ በጣም ትፈራለች። የትም ስትንዘላዘል በየክለብ ያመጣህ ሲሉ ከአንዳንድ ነው ላጥ ብላ የምትወጣልክ በአንድ ጸብ። እንደውም እንኳን ተጣላኝ ነው የምትለው፣ እንኳን ተጣላኝ አስራ አምስት ቀን ቤት አልገባም ብላ አካላል ነው የምትመለሰው። ታውቋለህ፣ ህሊና ያውቋል። ስለዚህ ወንዶች የትዳር አጋር ብላችሁ ወደ ህይወታችሁ የምታመጡትን ሴቶች ለዩ። ከዛ በኋላ ነው መተቸት የምትችሉት እኛ መተቸት የምትችሉት፣ መናገር የምትችሉት፣ ማንቋሸሽ የምትችሉት እኛ ያገኛት ቦታን ይለዩዋል፣ ይወስኗል። የምትተዋወቅበት ቦታ ይወስኗል። ሚስት ስለሆነች ሴት ብቻ ስለሆነች ሴት ናት ብላ አግብታ ሁሉንም ሴቶች መውቀስ አትችልም። ተረዳ፣ ተረዳሽም። በተቀረ ደግሞ ማምነው ነገር አለን። አንድ ሴት ልጅ እራሷ ላይ ኢንቨስት ካረገች፣ ወደድሽም ጠላሽም፣ ራሷን መጠበቋ እራሷን መውደዷ አይደለም እኔ ነገርኳችሁ የኪም ካርዳሽ የኪም እናት ይህን የሚላችሁ ማለት ነው ጋይስ። እሷ በዚህ ሰባ ምናምን ዓመቷ ኪምን መስላ ብትመጣ እንደውም የፈለገችው ማድረግ ትችላለች። ሴት በቃ ጨርሳለች። ከዚህ በኋላ እኮ ጋይስ መኖርን ብቻ ነው እየጓጓች የምትኖረው። ስለዚህ እንደ ወጣት መሆን ትፈልጋለች፣ እንደ ጻል መሆን ትፈልጋለች። አቅሙ ካላት ትሁን በቃ። የሚያምር ልጆች አሏት፣ የሚያምር ነገር ላይ ደርሳለች፣ የሚያምር ሀብት አሏት ብላ ብላ በሰይጣንም በሉት በጥንቁላም በሉት በምንም በሉት። ስለዚህ የፈለገችውን ሰርጀሪ ሰርታ ብትመጣች ሴት ብታደንቋት ትችላላችሁ እንጂ አትችሏትም። ምንም ሳይኖራችሁ ተቆራርጣችሁ ተዘብዝላችሁ መታችሁ አቴንሽን ፍለጋ መከራችሁን ስትበሉት ሰው ሲናገራችሁ ታብዳላችሁ። እንደዚህ ነው እንደዚህ ነው ትላላችሁ። ብዙ ብዙ የብዙ ሰዎች ህይወት ቤት የብዙ ልጄ የብዙ ሰዎች ቤት ህይወት ቤት ያ ክሪስ ንኪ ማሬ የብዙ ሴቶች ቤት የብዙ ትዳር ቤት ውስጥ የምትገቡት እናንተ ናቸው። በጣም ብዙ ሴቶች በጣም ብዙ ሴቶች ላይ እንደዚህ አሁን የምላችሁ ሴቶች ታውቁታላችሁ። ሀገራችን ላይ ያላችሁትን በደንብ ታውቁታላችሁ። የስንቱን ሰው ቤት እንደምታምሱ፣ የስንቱን ቤት እንደምታምሱ፣ የስንቷን ሚስጥ እንባ እንደምታስረጩ ታውቁታላችሁ። እነማን እነማን እንደሆናችሁን ታውቁታላችሁ። ደም የምታስለቅሱ ምንም ነው የማይመስላችሁ፣ ፈልጎ ነው የመጣው የምትሉ የሀገራችን እዚህ ያላችሁት ከፈለገ የምንናርግ ለምን ትቀኛለች? ሚስትን ኮኖ ጋይስ እንዲ ኮኖ አፋቸው ሞልተው የሚሏቸው፣ ፈልጉኝ ነው የመጣው እኔን ከወደደ የምላድርግሽ እኔን ወዶ ይኖ እንዴ እሱ ከፈለገ ታዲያ እኔ ችግር አለብሽ እንዲ ከኔ ጋር ይሏቸዋል። ግን አይደለም፣ ወንዶችም የምትሄዱበትን እና የምትመለከቱበት ቦታ ላይ ተመልከቱ። ሴቶቹም እንደዛ ማለት ነው ጋይስ። ማለት አንዳንዴ ህይወት ራሱ የሚያስተምራት ሴት አለች። ህይወት ራሱ የሚገጽሳት ሴት አለች። ህይወት ራሱ ቼንጅ ጭንቅላቷን በሳል የሚያደርግ ሴት አለች። ነገር ግን ደግሞ ስትተሳችሁ ስትሰዳደቡ፣ በእንደዚህ አይነት ወይ አይደለም ላይክ ሴት ልጅ ብለህ ስትሰድብ ስትተቸኝ፣ አንድ ሴት በድላ በሄደች ቁጥር እኔ ላይ ብታቀረሽብኝ ማለት ነው ልነግርህ የምችለው ይሄንን ነው። ገብቷል። ሴቶች ማለት እንደዚህ ናችሁ ብለህ ቅርሻት ልትጥልብኝ ብትሞክር የምነግር ይሄ ነው። መጀመሪያ ያገኘሃት ሴት የት ነው ብዬ ነው የምጠይቅህ። ከዚህ ሴት ጋር የት ነው የተዋወቅከው? የት ነው የተዋወቃችሁት? ወደ ትዳር ሰገባ የት አግኝተሃት ነው ብዬ ነው የምጠይቅህ። ክለብ ካገኛት መጨረሻ ካያምርም፣ ጫቤ ካገኛት መጨረሻ ካያምርም። አምርም ሊያምርም አይችሉም አምር ። ስለዚህ ከነሱ እኩል ንጹሀን ሴት ባታወዳደሩና ካለስም ስም ባትሰጡት ጥሩ ነው። እውነታው ያ ነው።